በኒውዮርክ ጎዳናዎች ላይ በርከት ያሉ ወጣቶች ከበውት ታይቷል። ወጣቶቹ አብረውት ፎቶ በመነሳትና የመኪና ጥሩምባ በማስጮህ ድጋፋቸውን ሰጥተውታል። እርሱ ኒውዮርክን የመምራት ዕድል ካገኘ በዕድሜ ትንሹ ይሆናል። የሰላሳ አራት ዓመት ዞህራን ማምዳኒ ለኒውዮርክ ከንቲባነት ከቀድሞ ገዢ አንድሪው ኦሞጋ ይፎካከራል። የኒውዮርኩ ፍልሚያ ቀልብ ገዝቷል። እርግጥ ነው፣ ከኒው ጀርሲ እስከ ቨርጂኒያ ከቨርጂኒያም እስከ ካሊፎርኒያ ድረስ የግዛት አስተዳዳሪዎች ምርጫ ይካሄዳል። ይሁን እንጂ የኒውዮርኩ ምርጫ ከፍ ያለ ትኩረት ተሰጥቶታል። ኒውዮርክ በርካታ ዜጎች የሚኖሩባት እንደመሆኗ፣ በርካታ ቀለምንና ዘርን ሃይማኖትንም በብዝሃነት የያዘች እንደመሆኗ ከሁሉም ተመሳሳይ ምርጫዎች በላይ የኒውዮርኩ ከፍ ብሎ መታየቱ አይገርምም። ከዚህም በፊት የተለመደ ነው። ይሁን እንጂ የአሁኑ ካለፉት ይለያል። የ34 ዓመቱ ተፎካካሪ ማምዳኒ ከዶናልድ ትራምፕ የሚጻረሩ ሐሳቦችን ይዘው መጥተዋል። ደግሞም ኒውዮርካውያን ኒውዮርካውያንን ያስደሰተ ፖለቲከኞችን ግን በሁለት የከፈለ ሆኗል። ከሂፕ ሆፕ ሙዚቀኛነት እስከ ቤቶች ግዢ አማካሪነት በኒውዮርካውያን የሚታወቁት ማምዳኒ አሁን 116 ቢሊዮን ዶላር የሚበጀትላትን ከተማ ለማስተዳደር ይወዳደራሉ። ወጣት ደግሞ ምስሊም ከደቡብ እስያ የመጣ እንደመሆኑም የአሜሪካ ፖለቲካ ትግሉን ከፍ ያደርግበታል ቢባልም ከመጨረሻው ፍልሚያ ላይ ደርሷል። ዞህራን ማምዳኒ በኒውዮርክ ከተማ ከሰማይ ጠቀስ ፎቆቹ የበለጠውን የኑሮ ውድነት ለማርገብ ዓለም አቀፋዊ የሕፃናት እንክብካቤ ማዕከልን ለማቋቋም የቤት ክራይ ዋጋን ባለበት ለማቆም የሕዝብ መገልገያ አውቶቡሶችን ከክፍያ ነጻ ለማድረግ ቆርጦ ተነስቷል። ይህ በኒውዮርክ ኑሮ ዳገት ለሆነባቸው አስደሳች ሆኗል። ለዛም ነው ማምዳኒ በከተማ ወጣቶች እጅግ ተቀባይነቱ ከፍ ያለው ይላል የሴኔን ሐተታ። ይሁን እንጂ ይህ የኒውዮርክ ነዋሪዎችን መሠረት ያደረገ እቅዱ በፖለቲከኞቹ አልተወደደም። ከፊሎቹ ዲሞክራቲክ ፓርቲ ሳይሆን ሶሻል ዲሞክራት ነው ሲሉት፣ ገሚሶቹ ደግሞ ኮሚኒስት ነው የሚል ስያሜ ሰጥተውታል። ማምዳኒ ይህን ያስባለው ደግሞ የከተማዋን የኑሮ ጫና ለመቅረፍ የሚገኘው ገቢ ከባለ ሀብቶች ተጨማሪ ታክስ የሚሰበሰብ መሆኑን ማንሳቱ ነው። የምርጫ ተፎካካሪው አንድሬው ኮሞም እርሱ የኒውዮርክ ከተማን ቢዝነስ እንቅስቃሴ ለማምከን የመጣ ነው ሲሉ ተችተውታል። የሪል ስቴት አልሚ የሆኑት ጄፍሪ ጉራል በኒውዮርክ ስማቸው የገነነ ባለሀብት ናቸው። የእርሱ ሐሳብ ባለሀብቶችን የሚያሸሽ ነው፣ ይህ ግን አንድ ልምድ ከሌለው መሪ የሚጠበቅ ነው ሲሉ አንስተዋል። ማምዳኒ ለፊልስጤማውያን የሚያሳየው ድጋፍም በርካታ አይሁዳውያን ይኖሩበታል በሚባለው ኒውዮርክ ጥርስ አስነክሶበታል። ሪፐብሊካኑም ቢሆን በማምዳኒ ሐሳቦች ደስተኛ አይደሉም። የቢቢሲው ጸሐፊን ናዳ ታውፊቅ እንደሚለው ማምዳኒ የኒውዮርኩን ምርጫ የሚያሸንፍና ከንቲባ የሚሆን ከሆነ ዶናልድ ትራምፕ ለከተማዋ የሚሰጡትን የፌዴራል ፈንድ ሊያቆሙ እንደሚችሉ እየተናገሩ ነው። እርሱም ከሪፐብሊካኑ ብቻ ሳይሆን ከዲሞክራቱም ጎራ አባል ከሆነበት ከዲሞክራቱም ጎራ ተቃውሞም ድጋፍም መወደድም መጠላትም አጋጥሞታል። ከኒውዮርኩ የምክር ቤት አባል ሃኪም ጄፍሪስ በስተቀር እርሱን ምረጡ ብሎ ቃል ያወጣ የለም። የሴኔቱ መሪ ቾክ ሻመር ምረጡት አለማለታቸው ግርምት ፈጥሯል። የዲሞክራቱ ስትራቴጂስት አልበር ማክኖል እንደሚሉ ይህ ምናልባትም ዲሞክራቱ በሪፐብሊካኑ የሚሰጣቸውን ተቀጥላ ስንፍራቻ ነው ይላሉ። ዲሞክራቱን ኮሚኒስት ይሏቸዋልና ማምዳኒ የዚህ ማረጋገጫ እንዳይሆን ዲሞክራቶቹ ሰግተዋል። ከምንም ነገር በላይ ግን የኒውዮርኩ ምርጫ ከኒውዮርክ ባሻገር እንደ ሀገር የትራምፕ መንግሥት ቀጣይ ሁኔታን የሚጠቁም ነው እየተባለ ነው። ማምዳኒ በኒውዮርክ የሚያሸንፍ ከሆነ የትራምፕ እሳቢዎች ሁሉ በአሜሪካውያን ዘንድ እንደተሰለቹ ማመላከቻ ይሆናል። በአሜሪካ አብዛኛውን ሕብረተሰብ ገፍቶ ጥቂት ባለሀብቶችን የያዘው ሥርዓትም በቀጣይ አጋማሽ ምርጫ ፈተና እንደሚገጥመው አመላካች ነው። የዶናልድ ትራምፕ ባለሀብቱን ያዘለ ሥርዓትም አንቀልባውን በሕዝብ ድምፅ የሚያጣ ስለመሆኑ አመላካች እንደሆነ እየተነገረ ነው።